ሰላም ሰላም ውድ ቤተሰቦች እንዴት አላችሁልኝ? ዛሬ ምን ማርያ አማርኛ ፊደላትን ነው። በግል መማር የምትፈልጉ ልጆች ከታች ባስቀመጥኩላችሁ ልቁጥር ደውሉ። ለዚህ ዩቱብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ስለዚህ ፊደሎችን እያንዳንዳቸውን እየቆጠር እንሄዳለን ማለት ነው። መጀመሪያ የምናገኛት ማን ናት? ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ